ከዚህ በኋላ የሚመጡ ልጆች ልጆችን እንዴት ማባበል እንዳለባቸው ሁሉ ከዚህ እየተማሩ ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራቸው ውድ ተመልካቾች እንዴት ናቸው? እንደምን ቆያቸው? ከኔጋ ውል ሰላም ነው አልሐምዱሊላ። እንግዲህ ዛሬ ደግሞ ወደ መዳም ቀመሞች ተሻግረናል። የመዳም ቀመሞች እንግዲህ ስደት ያው ስደት እየወጡ ነው፣ እንደ ጉድ እንደ ጉድ እንደ ጉድ እየወጡ ነው እና ሲወጡ ደግሞ እንደምታዩት ኧረ ጉድ አጨበጨቡላቸው። ልጆቹን እንዴት ማባበል እንዳለባቸው ሲያለቅሱ ጉንያ እያስተማርኳቸው ነው እያለ ነበር አሰልጣናቸው፣ መግቢያ ላይ የሰማችሁት ማለት ነው። ልጆች እንዴት ሲያለቅሱ እንዴት ማባበል እንዳለባቸው፣ እንዴት ለልጆቹ መስፈን እንዳለበት፣ ልጆቹ እንዳያለቅሱ እንዴት ማድረግ እንዳለባቸው እያሰለጠንኩን ነው ብሎ ሲያወራ ነበር፣ መግቢያ ላይ እንደሰማችሁት። አልሙሄም ያው ብዙ ትምህርቶቹን እየተማሩ ነው። ግን ከዚህ ሁሉ ትምህርት ደግሞ ከብዙ አይነት ትምህርቶች ደግሞ የ በጣም እንትን ያለኝ ትምህርት የልጆቹ ጉኒያ ያለው ነው። ያው እንግዲህ እኔ እንጃ ብቻ እኔ እንጃ። ሀቂቃ በጣም ስለገረመኝ ነው። እዚህ ጋር ደግሞ እንደምትመለከቱት ትላልቅ ሰዎችን እንዴት መንከባከብ እንዳለባቸው እያስተማሩ ነው። አስተምሯቸው። እንግዲህ ያው እዚህ ጋር እየፈተናት ነው እቺ ልጅ። አንዷን አስተኝተው አንዷን እንዴት መያዝ እንዳለባቸው እንዴት መንከባከብ እንዳለባቸው ራሳቸው መንቀሳቀስ የማይችሉትን ምናምን እያደረጉ ነው። ተመልከቱ። እንደዚህ አሁን አንስታ አስቀመጠቻት ማለት ነው። አሁን እቺ ታማሚ መስላ የምትሰራው ልጅ ያው እያገዘቻት ነው። ነገር ግን አረቦች የታመሙ አረቦች እንዲህ አልጋ ቁራኛ ሆኖ የተቀመጡ አረቦች ሀቂቃትን ምላችሁ አያግዟችሁም። እኔ አይቼዋለሁ ሰርቼ አይቼዋለሁ ማለት እኔ ብቻዬን አይደለም በሰዓት ውስጥ ሰራ የነበረው አያግዟችሁ ሰውነቻቸው ሁሉ ነገራቸው ነው እርግፍ አድርጎ የሚጥሉባቸው ስለዚህ እናንተ አቅሙ አላችሁ ወይ ብቻችሁን የምታነሷቸው እነሱ ካላገዟችሁ እና እዚህ ጋር እቺ ልጅ አደረገች አለፈች ማለት ነው መታ ደግሞ የሚጠብቃትን ነገር እሷ ናት የምታየው አልሙሄም ይህንን ነገር ልላችሁ ሳይሆን እቺ አሁን በምስሉ ላይ ከወንድሟ አጠገብ ሆና የተነሳችው ልጅ በግምት እድሜዋ አስራ ሁለት አስራ ሁለት አመት ቢሆናት ነው። እና ስደት እያቀናች ያው ሽኝት ሽኝት ላይ ሆና ነው እዚህ ጋ በፎቶ ተነስተው የተለቀቀው። እና ይህንን ነገር ሳይ ወላ ሀቂቃ በጣም ነው ያፈርኩት። በጣም ሀገራችን በእርግጥ ሕጻን ሁኖ ብዙ ሰዎች ይሰደዳሉ፣ ግን ሀገር ሲገቡ ደግሞ ትልቅ ሰው ሆኖ እድሜያቸውን ጉልበታቸውን ምናቸውን ጨርሰው ወደ ሀገር ይገባሉ ማለት ነው ግን በዚህ ልክ ደግሞ ሲሆን በዚህ ልክ አስራ ምናምን አመታት አስራ ሶስት ምናምን አመቱ ናችሁ እንዴት ነው የሚያሳልፈው ኢሚግሬሽን ስለዚች ልጅ ወደ ውጭ እንድትወጣ እንዴት ነው ፓስፖርት ፈቅዶ የሚሰጠው ወላጅስ በምን አንጀቱ ነው እንደዚህ ልጅ ሂዳ እች ልጅ ሂዳ አረብ ሀገር ሰርታ እንድትመጣ ወይም ደግሞ እሷ ሰርታ አረብ ሀገር ገንዘብ የምትልክላቸው እንዴት ነው በአላህ የሚያስቡት አሁን እቺ ትንሽ አቅም እንኳን የላትም እኮ ገና አስራ ሶስት አመት እርግጠኛ ነኝ አስራ ሁለት ከአስራ ሁለት አትበልጥም እና እችን ልጅ አረብ ሀገርን የአስራ ሁለት ራሱ ትልቅ ትሆንብኛለች። ወላይ በቃ ጥም ጥዬ ገና ገና ገና ጥም ጥዬ ልጅ ናት። ግን እችን ልጅ እንዴት ነው አሁን አየር መንገዱ ውስጥ የሚያሳልፈው? እንዴት ነው በአላ እችን ልጅ አሁን ለስራ ተብሎ የሀባይቢ። ወላይ እኔ በጣም ነው የሚያሳፍረው። ግን ወላጆች ግን ምን እያሰባችሁ ነው? በቃ ገንዘቡ ጥርሳችሁ ውስጥ ገባ? ጥበቃ የፈለገ ቢቸግራችሁ እኮ እናንተ ምንም ነገር መስራት ትችላላችሁ። በተለይ አባት በህይወት ካለ ወታ ልጅን እችን በዚህ እድሜ ልጅ ወደ አረብ ሀገር ከመስደት ወታ ርስጥሮ ድረግ ወላሂ እናንተ ወታችሁ ለምኑ? መኖር ካቃታችሁ ወታችሁ ለምኑ? እችን ልጅ አሁን ለአረብ አንስታችሁ ከምትሰጡ ማለት ነው ቀላል አይደለም እኮ ስራው የሆነ ቀለል ላርጎ የሚያዩት ነገር ይገርመኛል እኛ ትላልቅ ሆነን እንኳን መታን ያልቻልነውን በዚህ እድሜ ደግሞ መታ ምንም ሳታቅ አስባችሁታል ምንም ሳታቅ ያንን ውጭ ውረጅ ያን ያደርግ አሁን አጋጣሚ እንደዚህ አይነት ትለ ትላልቅ ሰዎች ቢደርሳትስ አሁን ይህን አንስታ ማስቀመጥ እዚህ ላይ አንስታ ሽንት ቤት መውሰድ አፋዛ መቀየር ምና ይሄን ይህን ሁሉ ትችላለች ወይ ለምንድነው ነው የማያገናዘበው ወላጅ ለምንድነው ነው የማያገናዘበው እሺ ወላጅ ብሩ ካላስ ብሩ ጣዕሙ ገብቶባቸው ብሩ እንደዚህ አንገብግቧቸው አረባ ግሬዳ ከወሰኑ እንዴት ነው የኢትዮጵያ መንግስት ዝም የሚለው እንዴት ነው አየር መንገዱ ስ እሷን የሚያሳልፈው እንዴት ነው ስ ኢሚግሬሽን ለሷ ፓስፖርት አውጥቶ የሚሰጠው በአላህ ወላይሂ አጃይብ እየሆነብኝ ነው። ግን የኛ ሀገር የኛ ሀገር ሰዎች ግን ተው ተው እኛ ኮ ችግራችን እኛ ማናችንም አንወጣም ነበር። የኑሮ ውድነት ምናምን አይደለም ያስወጣን የሀገር የአባት የአባቶቻችን ድክመት፣ ባል አግብተን ከሆነ የባሎቻችን ድክመት ነው እንጂ በሀገራችን ብዙ የሚሰራ ነገሮቶች አሉ። አንገትን ደፍቶ ምንም ምንም ምንም ከሰራ አንድም ሰው ስደት አይወጣም ነበር፣ አንድም ሰው ምክንያቱም ያወጣን ምንድን ነው? ቆፍጣና ስላልሆኑ ወንዶቹ። ቆፍጣና ቢሆነው ኖሮ ስደት ባልወጣን ነበር። ወላሂ ሀቂቀትን ነው ምላችሁ ሀቂቃ። በቃ ስራ ሞልቷል። ያኔ ጎንበስ ብሎ ከተሰራ ስራ ነፍ ነው የሌለ ስራ የለም። ግን አይሰሩም። በቃ ስራ እንትን ይላሉ፣ የሆነ ያጣጥላሉ በተገኘ ስራ መስራት አይፈልጉም። በቃ የሆነ ነገር ይጀርቡና ካልሆነላቸው ምስቱ ምስቱን ነው እነ ገሌ ኮ ሄዳለች አረብ ሀገር። አንቺ እዚህ የምትሰር ያለች ተጎልተሽ ሂደሽ ሰርተሽ ለእንደዚህ አይነት አመት ሰርተሽ ነይ ምናምን ትባላለች፣ ትወጣለች። አያችሁ የማን ድክመት ነው? የወንዶች ድክመት ነው። ባል ያለሽም ባልሽ፣ ሀቂቀትን ነው ምልሽ፣ ድክመት ስላለበት ነው የሸኘሽ። አፈር ጥሮ ግሮ ለፍቶ ማብላት ይችል ነበር። ግን የነሱ ድክመት ነው። የዚህች ልጅ አባት አሁን እንደዚህ አይነት ሰዎች እቺ ብቻ አሁን ሚዲያ ላይ ስለወጣችው ነው እንጂ በጣም በጣም በጣም ብዙ ሰዎች አሉ። በአየር እንኳን አሎን ቢላቸው በብርሃን በባህር የሚለቁ ሰዎች አሉ። አስባችሁታል። ይሄ የምን ድክመት ነው? ልጅ አንቺ የትም አትይጅብኝም እኔ አፈር በልቼ አሳድግሻለሁ የሚል ሰው ስለሌለ ነው። በእርግጥ ሁሉንም እያልኩ አይደለም። በጣም ጠንካራ አባቶች አሉ። በጣም ጠንካራ ባሎች አሉ። ሴት ልጆቻቸው እንዳትሄደባቸው ወደ ውጭም ሆነ ሀተ ትልቅ ሁና ራሱ ደጅ እንዳትወጣ ማይፈቅዷል። እኔ በህይወት እያለሁ ይቅርታ፣ እኔ በህይወት እያለሁ የትም አትሄጂም ብሎ ጠንክረው የሚሰሩ አባቶች አሉ። እንዲሁም ደግሞ እኔ በህይወት እያለው የትም ንቅንቀቴም ብሎ ቤቱን የሚያስተዳድር ጀግና ባል አለ። ፍርድም እየበላ ማለት ነው። እና እነዚህ አይነት ጀግና ባሎችን ስላጣች ነው ሀገራችን እና ያው እች ልጅ በጣም ስላሳዝነች ነው። ሀቂቃ ነው ምላችሁ። በዚህ እድሜ ተሰዳ አሁን የሚጠብቃት ነገር አስባችሁታል? አንድ ከማዝነው በወላጆቹ አንድ፣ ሁለተኛ ደግሞ ፓስፖርት የሚሰጡ ኢሚግሬሽን ሰራተኞች እዛ ውስጥ ለሚሰሩ ሰዎች ናቸው። በእርግጥ እነዚህ ሰዎች ባይሰጧት እንኳን በባህር መላካቸው አይቀርም የዚች ልጅ ወላጆች ማለት ነው። በባህር መላካቸው አይቀርም። ምክንያቱም በዚህ እድሜዋ ሂጂ አረብ ሀገር ሰርተች ገንዘብ ላኪልኝ ብሎ ፓስፖርት ያወጣላት ወላጅ እንትኑ ፓስፖርት ሲከለከሉ ደግሞ በባህር ሴቶች ሁሉ እየሄዱ ነው ሂጂ ማለቱ አይቀርም። ብቻ አረብ ሀገር ቀላል ነገር አደለም። አረብ ሀገር ያየው ሰው ነው የሚያውቀው። ላላየው ሰው ብትነግሮት ምንም አይመስለውም። የከሌ ልጅ ሄዳ ሰርታ እየመጣች አደል እንዴ? ምን ሆነች? ሂጂ ነው የሚሉት። አስባችሁታል የከሌ የከሌ ልጅ ሄዳ ሳርታ የመጣችው ምን አይነት ፍትና ምን አይነት ስቃይ ምን እንዳሳለፈች ምንም የሚያውቁት ታሪክ የለም ነገር ግን ያው የከሌ ልጅ ስለሄደች ስላሳለፈችው ነገር ስለማያውቁ እነሱ የሚያውቁት ገንዘቡ ነው የእሷ የተለወጠችውን ነው እሱን ስለሚያዩ ለጊዜው የያዘችው ብልጭጭ ነገር ስለሚታያቸው ያሳለፈችው ስቃይ ምናምን መከራ ምንም የሚያውቁት ነገር የለም በቃ ሂደሽ እንደሷ ነኝ ነው አረብ ሀገር ማለት ትልቅ የፍትና ቦታ ነው። ትልቅ የፍትና፣ በተለይ ለሴት ልጅ ትልቅ ትልቅ የፍትና ቦታ ነው። ብዙ ነገር አለ፣ ብዙ ነገር ታሳልፋላችሁ። ብዙ ስቃይ፣ ብዙ መከራ አለ። ግን መናገር የማንፈልጋቸው በጣም ብዙ ነገሮች አሉ። ግን ያን ሁሉ ውጣ ውረድ አሳልፈን ነው እያሳለፍን ያለ ነው እና ብቻ በጣም ከባድ ነው። ወላጆች ያስቡበት፣ እንዲሁም በእንደዚህ አይነት ነገር መንግስት ቢያስብበት መልካም ነው።